ተውልኝ ቀለቤን ትላለች። ተውልኝ ተውልኝ ተውልኝ ቀለቤን፣ ላንተ የማትሆንህ የእኔ የብቻዬን፣ እኔ በነግራችሁ ለእኔ ዱለቴ ናት። ስሙኝ ልንገራችሁ፣ ለጥርሴም ውበት ናት። ላንተ ግን ወንድሜ፣ ለጥርስህ ጠላት ናት። አንተ ለጋ ወጣት ታስመስልሃለች። የቤትህን መስኮት አንዴ ተወለቀ፣ ምንም አከድንበት ሲጠርሰን ይረግፋል ገና በልጅነት፣ አንተ የኔ ወንድም ምንም አጠቅምህም። ተው ተዋት፣ ተው ተዋት እሷ አንተዬ፣ ሲጀመር እሷ የእንስሳ ናት። እስቲ ተዋት ሐቄን የኔ የብቻዬን፣ አላህ የሰጠኝን ንብረቴን ቀለቤን አለች ፍየል። እሚያምር ቀለድን ለእናንተ ሰጥቷችሁ የሁሉ ፈጣሪ አዛኝ ጌታችሁ ምንድን ወደ እኔ ሀቅ ፍጥጥ ታደረጋችሁ? አይ አጠን ማጣት ትገርምኛላችሁ! ለእናንተ ጌታችሁ ስጋን መርጦላችሁ፣ እናንተ በዛ ብር ጫት ትግጣላችሁ። የሰው ሀቅ አይጠቅምም አልጠቀመቻችሁ፣ ምርቅን እያረገች አወለቀቻችሁ። እኔ ስሞልቷ ቅጠል እጠቀማለሁኝ፣ ፈጥሮ የማይጠለው እሱ የዋለልኝ የእናንተማ ነገር ትዝም ትሉ ረብኝ አላህ የሰጠኝን ይኸው ውሰድ ባልኩኝ። አረ ተዉ ተዉ ተዋን። ዘላለም ቅጠል የእንስሳ እንጂ የሰው እኮ አይደለም። እኔስ ልንገራችሁ፣ ጫት የሚባል ነገር ሰዋት አረንጓዴ በሩቅ የምታምር በውስጧ ሳትዛ ተላይ የምታምር እሷን ቀመስ አርጎ ይላል ቀብረር ቀብረር ከርታታ ሰውዬ ብለልሃል፣ ምርቀን መርቆ የማያቀው ገባልህ፣ ምርቃን ስቆ የማያቀው ይስቅልህ። ጀመር ቲነጋ የዋለው ወጥቶ ብሏል ድብር። ትናንት የሚስቀው በምርቃና ነበር፣ በወላቃ ጥርሱ እንዳ ሲተረተር፣ ዛሬ ከደጅ ወጥቶ መስሎልሃል ክነር። እኔስ ይገርመኛል የቃሚዎች ነገር እሷን ቀመስ አርገው ከደረት መወጠር፣ እሷን ያጣለታ ይላል ከውረር ከውረር። አላህ ይጠብቀን ከእንዲህ ያለ ነገር። አላህ ይጠብቀን ቅሞ ተመመርቀን ለዲነል እስላም እንዳንሆን ቅንቅን። አረጉድ ይገርማል የቃሚዎች ነገር። ደሞ ወሬ ሰማሁ ከቃሚዎች ሰፈር፣ አፉን ሰፋ አድርጎ አያፍርም ሲናገር፣ የዱዓ መሳሪያ ብሎ ሲተረተር። ተው ዱዓ በቅጠል የማይሆን ነገር ነው። ይህን የሚሠራው አቅን የሌለው ነው። ዱዓማ ከፈለክ ሰግደህ በሱጁር ነው። ያ ጀባሩ ጌታ ያዘዘው ይህን ነው። ልንከርህ ወንድሜ ቢገባህ ትንስ የምትቅምበትን ቅመስበት ጥብስ እብሱን ተውና ኮረጥ ያለች ትርስ፣ ከሚስትህ ከልጅህ እስቲ አብረህ ጉረስ። ሚስትህም ልጅህም ትላላችሁ ደስ። ለማይረባ ነገር ገንዘብ አታርክስ፣ ባረንጓዴ እሳት ቤት ግን አታፍርስ። አንተ እኔ ወንድም እኔ ስልመክርህ ነው፣ ትኩረት ሰጥተህ ስማኝ የወንድም ምክር ነው። በአባትህ በእናትህ ተጠያቂው አንተው፣ በሚስትህ በልጅህ ተጠያቂው አንተው፣ በሰውነት ክፍልህ ተጠያቂው አንተው፣ በሚወልቀው ጥርስህ ተጠያቂው አንተው። ነቃበል ወንድሜ ሐቅህን አትተው። አንተ ተውከውን ማ አልወጣልህ ነው። ቅጠል በማላመጥ ሐቁን ረሳኸው። ነገ ስትጠየቅን፣ ልትመልስ ነው ለአንተ ሳይቀፍልም ጫስቅም ልትል ነው ጣ በጣም ይደብራል! ብለህ ልትናገር ቡና ቤት ነው። ሚስቴን እቤት ትቼ ሴት ስመለከት ነው። ጥርሴ በርክቶብኝ እሱን ትቀንስ ነው። የፊት ጥርስ ማውለቅ አራዳነት ይህ ነው።

ያደርግሃል ብር ሚስት ለጫው ስትል፣ ምን አባሽ ትላለህ ልጅህ ብስኩት ስትል፣ የአንተን ነገርማ ይመልከተው ጀሊል፣ የአንተን ነገርማ ይመልከተው ጀሊል። ለመቃሚያ ስትል ትገባለህ ብድር፣ ላሳንሰውና ሳትቅም አትውል በቀን የመቶ ብር

ለውጭ ሶል ሆኖ እቤት የሚጎረር የመረቀለበት በሰማይ የሚበር ለሚስቱ ለልጁ ጀግና ነው። ኩሽትርትር ይልልህ ጀመረ። አፍንጫውን ነፋ፣ ፊቱን ኮሽተር ኮሽተር አውቄባሃለሁ። ችግር ሲላቸው እንዳይጠይቁህ ብር። ጫትና ስልምና ምን አገናኛቸው? በሬና ከርከሮ ምን አገናኛቸው? ጫትና እስልምና ልክ እንደዛ ናቸው። እስልምና እስልምናና ጫት ልዩነት አላቸው። በአንተ ሚዛን እንጂ እንዲያደረግካቸው ወደድክም ጠላህም ለየቅሎች ናቸው። አሁን ቦታ አሁን ቦታ ያለች ይቺ ይጣት ማለት ታላቅ ጌታችን ቦታዋን ሰጣት። የሙስሊሞች ሳኮን የዱርዬ ናት። አላህ ዝቅ ሲያደርግ አይ ሲችልበት፣ አላህ ዝቅ ሲያደርግ አይ ሲችልበት። ወቢላሂ ተውፊቅ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። አሁን እንግዲህ ወንድማችን አህመድ ፈል ተፈጠረ